ሚዲያ ስለ አስቴር አወቀ አላወቀ ይመለከተኛል። በምስሉ ላይ የምትመለከችው ሰው የየት ሀገር ዘፋኝ ነው? ይሄ የምትመለከችው። ሰላም ሰላም፣ ጤና ይስጥልኝ ቤተሰቦች፣ እንዴት እንዴት አላችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን ምርጥ ምርጥ ቪዲዮችን እንመለከታለን፣ ሀሳብ አስተያየቶቻችንን እንሰጣለን እንደ ሁልጊዜው። ምስራቅ በምዕራብ፣ በሰሜን፣ በደቡብ፣ በተለያዩ አቅጣጫዎች በተለያየ ምክንያት ለሚራቡ ለሚገደሉ ወገኖቻችን ፈጣሪ ይድረስላቸው ያስባቸው፣ ሰላም ለሀገራችን። በሌላ ጉዳይ ደግሞ በዛሬ ቀን ማለት እሁድ የታላቁ ጾም የገና ጾም የሚገባበት ቀን ነው። ለኦርቶዶክስ ወንድም እህቶች እንኳን ለዚህ የተከበረው ጾም በዓል በሰላም በጤና ደረሳችሁ። ሲፈታ አይደለም በነገራችን ላይ ይላሉ አባቶች ብዙ ጊዜ ስንሰማ እንደረሳችሁ። በዛሬ ቪዲዮቻችንን ምርጥ የሚያስተምርጥ ቪዲዮችን እንመለከታለን። ሀሳብ አስተያየቶቻችን የምንሰጥባቸው ቪዲዮችም አሉ። በጣም መነጋገሪያ ጉዳዮች አሉ። በቅዳሜ ቀን የተከሰቱት ጉዳዮች አሉ። አዝናኝ አስተማሪ ቪዲዮች እንደተጠበቁ ናቸው። እነሱ እንመለከታቸዋለን። እናንተም ቪዲዮን ስትመለከቱ ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁ እና ለመጀመሪያ ጊዜ የምትመለከቱ ደግሞ ቻናሉን ሰብስክራይብ አድርጉ። ሁለተኛ ቻና ላይ ኮመንት ገብታችሁ ላይክ ሰብስክራይብ እንታደረጉ በዚሁ አጋጣሚ ላስታውሳችሁ እስከ መጨረሻ ድረስ የትም የትም የትም እንዳት

በነገራችን ላይ በጎ መስራት በጎ ነው፣ ጥሩ ነው፣ ደስ ይላል። ምርቃቱን እየሰማው ነበረ ና ከጓደኛችሁ በላይ አደርግ ብሎ የመረቁበት ያው ደስ ብሏቸው ነው መቼስ እንጂ ከሰው በላይ እንኳን ደረሰን። በጎ ነገር ሰርተን እንጀምር። ብዙ በእንግሊዝኛ ሞቲቬሽናል ስፒቾች በእንግሊዝኛ እንግሊዘኛ ያራዳ ልጆች አንገታችን የምንደፋበት ጊዜ የደረሰኩ። ያራዳ እኔ ደግሞ ታለንቱ ምንድን ነው ብዬ አዳምጥላለሁ። መዝሙር የሆነን ምን ይሁን ብቻ የሆነ ነገር ያሳያል ብዬ በእንግሊዝኛ ሞት ቤት አላረገንም። አንገታችን ደፍሰ እንድነነኩ ያደረገን የምሬን ነው። ምን አይነት ትውልድ ነው ግን? እያየ ነው ያለ ነው ያረዳ ልጆች በጣም ደስ የሚል የምሬን ነው። ዘመኑ የቴክኖሎጂ ነው፣ ሄደዋል፣ ርቀውናል። በእንግሊዘኛ ሞቲቬት እያደረገ ነው ይሄ ልጅ ቢሆን ቢሆን ከ12 ከ13 አመት በላይ አይሆንም። በእርግጠኝነት እንደዚህ አይነት ትውልድ ነው የሚያስፈልገው በዚህ ሰዓት ያረዳ ልጆች። ምንም እንኳ እኛ የተሻልና አይሆንን ባንገኝም የተሻለ ትውልድ ማፍራት ግን ይጠቅመናል። ምክንያቱም ለቀጣ ኢትዮጵያ ይጠቅመናል። አብዛኛው ትውልዱ አሁን መጥፎ ቆሻሻን፣ ቫይረስን ከምናስተምር ዘረኝነትን ከምናስፋፋ ተንኮለኝነትን፣ ሸረኝነትን፣ ጎጠኝነትን፣ ሃይማኖተኝነትን፣ ጥላቻን ከምናስፋፋ እንደዚህ በእውቀት የዳበሩ በእውቀት የሰለጠኑ እንዲሁም ደግሞ እውቀትን ያካበቱ ትውልድን ማየትና መረከብ እጅግ ደስ የሚል ነው፣ የምር ነው። ምክንያቱም ቢያንስ እኔና እናንተ ሰላም አጠን ከሞትን የኔና የናንተ ልጆች በእውቀት አዳብረው ሰላምን ሰብከው አንድነትን አጣንቅረው ፍቅርን እያስፋፉ አይደለም ኢትዮጵያን በአፍሪካ ይቅርና ባለም፣ አንደኛ ማድረግ የሚችሉን ትውልድ ማፍራት ማለት ቀላል አይደለም። የአገሬ ሰዎች እና ዘረኝነት መጥፎ ነው። ብሔርተኝነት ቆሻሻ ነገር ነው። ጎጠኝነት መጥፎ ነገር ነው። ስለዚህ ስለ ዘረኝነት፣ ስለ ብሔርተኝነትና ስለ ጎጠኝነት ከምናስተምር በእውቀት የዳበሩ አእምሯቸው የበሰለ፣ ዘረኝነትን የማያውቁ ብሔርተኝነትን የማያውቁ ትውልድ ማፍራት ምንኛ የታደለ ነውና እንደዚህ አይነት ትውልዴ በማየቴ ድግ ደስ ብሎኛል። የምሬን ነው። ብቻ ሰላም አለማችን ላይ ያለው ውድ ሀብት ነው። ሁሌም ስለ ሰላም፣ ስለ ፍቅር ባገኛችሁበት አጋጣሚ ስበኩ። ሰላም ወደር የለሽ ሀብት ነው። መልካም ሁሉ ተመኘውላችሁ። ሁሌም ስለ ሰላም፣ ስለ ፍቅር፣ ስለ አንድነት መስማት ከፈለጋችሁ አንድነት ኢትዮጵያ ሁለ ገብ ሚዲያን ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳችሁ። በደንብ ኮፒ ሊንክ አድርጉልኝ፣ ይመቻችሁ። ወይዘሮ አረጋሽ መነሽ እንዳሉ በረኪና አለ ወይ ነው ታቶት ይህን ቪዲዮ አይተን ኮመንት እናነባለን። እናስተኛው ብለን ግንባሩን ዝንፋችን እንደሳት ቁጣችን በቂ ለጠላት ይጨመርለታል። ካልበቁ አይበቁ ቅጣት አራግፈናል። ቡራቡል እግዚአብሔር የስራ አንስ አራግፈናል፣ አራግፈናል። ይመችህ ቡርዬ። እናቴ ትሙት ነው እሳይ ቸግረኝ ገና ከመነሻ ተቀጨው። እናቴ ትሙት ነው የምልሽ ቡርዬ ከመነ ከመነሼ ገና ልነሳ ከሰፈር ነው የጀመርኩት፣ ከሰፈር ልጀምር ጠቀጨው እንደ አንቺ አስጨንቃለሁ ብዬ ቡርዬ። ወይኔ እኔ ቡርዬ፣ ወይኔ እኔ ቡርዬ። አረገፉኝ እኮ ቅቅል በቅልጥም ጋብዤ ሕይወቱን ላክብድበት እንዳያላለች ከውስጡ ሆነው ወደ ውጭ ነው እንደ የመጡ አሁን አንተ የአካል ጉዳተኞች ጥቅል መግዛት ትችላለህ። በተደጋጋሚ የተናገርኩት ሰው ቢኖር በቃ ኮመንት የሚጽፉ ሰዎች አብዛኞቻችን እንዳሁን ቪዲዮ ስንመለከት ወደ ኮመንት እንሮጣለን። ሰው ምን አለ የሰውን ስሜት ለማወቅና ቪዲዮ ቢሰሩ ብዬ ተመኘው ብዙ ጊዜ ተመኝቻለሁ። ሽፍድፍድ ያለች ሸፋዳ ልጅ ናት። ባስ ውስጥ አጠገቤ ተቀመጠች። እኔ ደግሞ ባስ ውስጥ ካልቆምኩ በስተቀር ወንበር ላይ ከተቀመጥኩ ሁሌም መጽሐፍ እያነበብኩ የመሄድ ልማድ አለኝ። እናም ባስ ውስጥ ከዚች ከማላውቃት ሁሉ ነገሯ ሽፍድፍድ ካለች ሴት አጠገብ ቁጭ ብዬ ትንሽ አእምሮን ዘና ለማድረግ በሚል ከአለማችን አስደናቂ ታሪኮች የሚል መጽሐፍ እያነበብኩ ነው። ሳነብ ደግሞ የሆነ ትኩረቴን የሚስብ ነገር ከመጽሐፍ ውስጥ ሳገኝ ያነበብኳት ቦታ ላይ በእስኪብርቶ ወይም በእርሳስ ምልክት አድርጌበት አልፋለሁ። እናም መጽሐፉን እያነበብኩ ቲክ ማድረጌን ቀጠልኩ። በማሳቹ ሴት ዩኤስኤ በወሲብ ጊዜ የሴቷ ከላይ መሆን ህገ ወጥ ነው የሚለውን አንብቤ ቲሽ ቀሽም ህግ ነው እና ከላይ ካልሆኑ ምኑን ተደረገ እያልኩ ቲክ አደረግኩት። በቨርጂኒያ ሚስትን ከአልጋ ውጭ መደብደብ ክልክል ነው የሚለውን አንብቤ ለመደብደብ ወደ አልጋ በወስዳት ራሱ አልጋ ላይ ከወጣን መደብደቡ ተረስቶ ነገሩ ሌላ መስመር ይይዛል እኮ ብዬ እያሰብኩ ቲክ አደረግኩት። በሆንግ ኮንግ አንድ ሴት ባሏን ጥፋተኛ ሆኖ ካገኘችው ደብድባ መግደል ትችላለች፣ ነገር ግን ማንኛውንም አይነት መሳሪያ ሳትጠቀም መሆን አለበት የሚለውን አንብቤ ለሴት ደግሞ ይሄ ምን ይከብዳታል፣ ብቻ ለመግደል ታስብ እንጂ በአንድ እርግጫ ነጣጥራ ብልቱን ብትለው ራሱ ገላገለችው እኮ ብዬ እያሰብኩ ቲክ አደረግኩት። ብቻ ማንበቤን ቀጥያለሁ። ፊሊፒንስ ውስጥ አንድ ሆቴል ውስጥ ገብተው ሱፕ ነምበር ፋይ ብለው ካዘዙ የሚቀርብሎት ከኮርማ በሬ የወሲት ብልት የተዘጋጀ ሾርባ መሆኑን አስቀድሞ ማወቅ አለቦት። የሚለውን አንብቤ መጠጣት ነበር እያልኩ ቲክ አድርጌ ያለሁ። በ16ኛው ክፍለ ዘመን የካናዳ ሴቶች ቢቨር የተባለውን የአይጥ ዘር ብልት በመፍጨት እና ከፈሳሽ መድኃኒት ጋር በመቀላቀል ለወሊድ መከላከያነት ተጠቅመዋል። የሚለውን አንብቤ ሲጀመር ምን ሲሉ ያይጡ ብልት ስር ሄዱ ብዬ እየተገረምኩ ቲክ አደረግኩት። ከዛ ልቀጥል ገጹን ልገልጥ ስል አጠገቤ የተቀመጠችው ሸፋዳ ልጅ ለካ እየተከታተለች የማነበውንና ቲክ የማደርገውን እያየች ነበር። እሷ ጋር አንድ ቲክ ሳታደርግ የረሳሃት አለች አለችኝ። እኔ ደግሞ አንዴ ማንበብ ከጀመርኩ ቀና እንኳን አልልም። የጠቆመችኝን ጽሁፍ ከመጽሐፌ ላይ ሳየው እንዲህ ይላል፣ ስሪ ፔኒስ። ይህ የቻይናዎች ባህላዊ መድኃኒት የሆነ መጠጥ ከሲል ከሚባል የባህር እንስሳ፣ ከአጋዘንና ከውሻ የወሲብ ብልት ጋር ተቀላቅሎ የሚዘጋጅ ነው። ካነበብኩት በኋላ ሰረቅ አድርጌ በፈገግታ አየኋት። ከብልትና ወሲብ ጋር የተያያዙ ጽሁፎችን በተከታታይ ቲክስ አረጋይታኝ ለነቆራ መሆኑ ነው። እሷን ዘለልካት ያለች እሺ ብዬ ቲክ አደረግኩት። ባዙ ይሄዳል። እኔም አንበቤን እንደቀጠልኩ ነው። በመካከለኛው ዘመን ይኖሩ የነበሩ ሰዎች ከግራ ብልት የሚመጣ የዘር ፈሳሽ ወይም ስፐርም የሚፈጥረው ሴት ልጅ፣ ከቀኝ የሚመጣው ደግሞ ወንድ ልጅ ነው ብለው ያምኑ ስለነበር ወንድ ልጅ ለመውለድ የሚፈልጉ የግራ ብልታቸውን ቆርጠው ይጥሉ ነበር። ይህንንም አንብቤ ግራ ብልትን እስከ መቁረጥ የሚያደርስ ምን ጉር ነው አጉል ሴትን ጥላቻ ቃል ሆነ ብዬ እየተገረምኩ ቲክ አደረግኩት። አሁንም ለመቀጠል ገጹን ልገልጠው ስል አጠገቢያ ያለችው ልጅ በድጋሚ አሁንም አንድ ቲክ ሳታደርግ ረስተሃል አለችኝ። የጠቆመችኝን ከመጻፌ ላይ ሳነበው እንዲህ ይላል ያክ ፔኒስ የቻይናዎች ምግብ ሲሆን ብዙውን ጊዜ የሚዘጋጀው ቤጂንግ በሚገኘው ጎሊዝዋንግ ሆቴል ነው። ሆቴሉ የእንስሳት የወሲብ ብልቶችን በማዘጋጀት እና በማቅረብ የታወቀ ነው። ለቆዳ ተስማሚ ነው ተብሎ ስለሚታሰብ ተወዳጅነትም አለው። ካነበብኩት በኋላ እኔም ለነቆራዋ ወይም ለለከፋዋ ምላሽ ለመስጠት ያክል ምንም ብልት አያልፍሽም ማለት ነው አልኳት። ምን እንዳበሳጫት አላውቅም፣ ወዲያው ተቀያይራ የእናንተን ነበር እየቆራረጡ መጥበስ ሆቴሎች እዚህ ቢጀምሩ ምርጥ ደንበኛቸው ሆን ነበር ብላኝ ኮስተር እንዳለች መንገዳችንን ጨርሰን ከባሱ ወረድን። እኔ እንደዛ ያልኳት የብልት ጽሁፎች አያልፍሽም ለማለት ፈልጌ ነበር። እሷ እንዴት ተረርታዊ ሆን የተበሳጨችው? እስኪ ሀሳባችሁን ስጡበት። ህጎቹንና ባህሎችንስ እንዴት አያችኋቸው? ከባድ ከባድ በቃ ነገራችን ላይ አብዛኛው የሰው ማይን የተሰራው የሚመስለኝ መጽሐፍ የሚያነብና ቪዲዮ የሚመለከት ሰው አቃቅርም ብቻ ለይቶ የሚፈልግ አይምሮ አለ እና እዚህ ላይ የተረዳነው እንደዚህ አይነት ነገር ይመስለኛል። ነገር ግን ጥሩ ጥሩ ነገሩን ደግሞ በዚሁ ልክ እንቀበላለን ወይ የሚል ጥያቄ ጎን ላይ መልሳት ያለበት ይመስላል። ጀመር ቴዲ አፍሮ ስለ አስቴር አወቀ አላወቀ፣ ይመለከተኛል እንደ ቀበሌ መታወቂያ አለማየሁ ታደሰ አልታደሰ፣ የሚመለከተኝ ጉዳይ አለው ለከንቲባነት አህመድ ተሾመ አልተሾመም የሚመለስ የነገርከኝን ንብረት እንዳምንህ መንሱር ጀ ማለት ከፈለግህ ትራምፕ ከጥይቱ ሲድን ጆ ባይደን እኔ ምን አገባኝ። ጋኝ መኪና ለመግዛት የጎደለኝን አምስት ብር ሶፎን ያስሞላልኝ አልሞላልኝም የምታውቁት ጉዳይ አለ።

ይች ደግሞ በጉጉት ነው የምትጠበቀው። ብዙ ሰው ምን አገኛት ብዬ ስትዘገይኔ ሰጋለው ደሞ ጨነቃለው ስልኬና ነሳና ስት ስትዘገይኔ ሰጋለው ቴክስቴና ያለው ስትዘገይኔ ሰጋለው አይ አይኔ አይንሽን ካየው ካገኘውሽ ቆየው ድንገት ከሲስተም ላይ ወደ እኔ ስትመጪ ክፉ አገኘሽ ወይ ወይ የፍቅሯ ጽናቱ ሳይገለኝ በብርቱ ተላኪኝ ሂጂና ተመለሽ ይና ቀርታስ ቢሆን ሜሮኔ ቀርታስ ቢሆን ማናያት ሄዶ መታስ ቢሆን ማናያት ልቤ ባንክ ነው ሊያገኛት ብሎ አላርፍ ያለው ጨክኖ

እኔ ደግሞ በጥፍት ማስያዣ እና በፓንት ገባለሁ። ለሴቶች ለወንዶች በቦክሰር ከላይ ልብሴ ለምን የለ፣ በቦክሰር በፓንት ሻወር በዱቄት መውሰድ። ከተሸነፍኩ ይህ ሙሉ ነው የሚቆርጠው። ይሄማ ዊግ ነው የሚለጠፉ ነው። ሁለተኛ ምን ሁለተኛ

ካካ ብትይኝስ ድንገት? አልልም አልልም። ካካ የውሻን ለንትን ለጣሙ መቀላቀሽ፣ ግን የሚቀላቀለው ነገር የሚበላ ነገር ነው። ጤናማ ማለት ከምግብ ነክ ውጭ አላደርግም። አሁን ሳሙና ምናምን፣ ለምሳሌ ሽሮ፣ በርበሬ፣ ሊጥ እንቁላል፣ ዱቄት፣ ጨው ደቀ ደባል ከጠጣ ካእሱን እንዳራተኛ ሶስተኛ ልጅ ነው። እንዴት ነው ምግብ እንደዚህ አዝቤዛ እንደዚህ ረክሰዋል። ቲክቶክሮች ጋር እግዚአብሔር ትልቅ ሰው እንደዚህ ላይቬ ላይ ምናምን ታወራ ምናምን ሰምተኸኝ አታውቅም። ማቆም ግን ጥሩ ነው። እንደ ሴት ምናምን እንደዚህ ምናምን አይመቸኝም። ሶስት አራት ውስኪ ካልወረደ ቢራ ምናምን እንዳታስበው። ሲጀምር ትርኪ ምርኪ ቢራ ቤት ውስጥ ጧስ ይጠማ፣ ምን ትጠጣው ነው? አራት አምስት ምናምን ወርዶ ነው። አረ ታዲያ ደም ነው ደስ የሚለኝ፣ ኢንጆይ ያደርገኛል። ያ ደግሞ አሁን አይደለም፣ ሳሉን በፊት ነው። በነገራችን ሳሉን ድ በፊት ትዳር ሳዲዝ በፊት ምናምን እንኳንም አለፈ እግዚአብሔር ይመስገን። ታሪክን እግዚአብሔር ይቀይራል። ትልቅ ነገር ከሱ ሳለም አስወጥቶኛል። የዕለት እንጀራዬን ስጠኝ በመቤቴ ብዬ የለመንኩ ካንዴሙ ለሶስቴ ሌራኦ ልትቀሌ ጋበስከው ጌታ እኔንም አስበኝ የማታ የማታ አይደለም እንዴ አይደለም እንዴ

አልገባኝም ግን ፍርሃ ሁሉም ምን አድርጎ ነው? ሰሞኑን ብዙ ሰዎች በሜም ይሰሩበታል ምናምን። ስ ብቻ ነኝ ያልሰማሁት። እርግጠኛ ነኝ ብዙዎቻችሁ ሰምታችሁታል። ስለ ፍርሃ ሁሉም የምታወቅ ከሆነ የውጭ ሀገር ያለው ባለ ሀብት ነው፣ ብዙ ሰዎችን በመርዳት የሚታወቅ እንደሆነ ነው የማውቀው። ከዛ ውጭ አላቅም። ግን በ የሚሰራበት የሆነ ጊዜ ጌታን እኔ ቅቅል ጋበዝኩት ማለቱን ሰምቼ እኔ ራሴ ተገርም ያለ ከዛ ውጭ ምን ሰርተዋል? በጣም ብዙ ቪዲዮዎች ይሰሩበታል። ውሻ የሰረቁብኝ ሰዎች እኮ ደወሉልኝ፣ እና እያመጡልሽ ነው። ኧረ አይደለም ሶስት መቶ ሺ ብር ካላመጣሽ አንሰጢም አሉ። እና ስለ እኔ ያልነገርሻቸው ራ ነገርኳቸው። ሶስት መቶ ሺ ብር ለውሻ በጣም ነው ሞዶ

የዛን ጊዜ ሰው ምን እያለ ነበር ታዲያ? ብር ምን ትምህርት ቤት ውስጥ አስማት የሚያሳይ ሰው መጣ ብለ ሊሆን እንደዚህ መዋጮ ምናምን ተብለን ምናምን የሁላችንም ኮመነች ትምህርት ቤት ብር አምጡ ተብለናል፣ ብለ ሸንኮራ ገዝተን እንበላበታለን። ብቻ በቃ እንዳሁኑ ፈላጅ ቆራጭ የለማ። ብዙ ሰው እኮ በወጣትነቱ አሁን በዚህ ዘመን ትምህርት ቤት ህይወቱ አብዛኛው ልጅ ብር ያገኛል ወይ፣ ቤቲንግ ተጫውቶ፣ የሆነ ጌም ተጫውቶ፣ ቪዲዮ ሰርቶ ብቻ ያገኛሉ። በዱሩ ዘጠናዎቹ ዘመን የለም። አብዛኞቻችን በቃ ማጂክ ያሳያሉ ትምህርት ቤት ገንዘብ አምጡት። ቆይ አስተማሪያችሁን አውቃለሁ እኮ እጠይቃለሁ ምናምን ይላሉ። አንዳንድ ቤተሰቦች ደግሞ ስ ደርሶባቸው ዩቲዩብ ከጀመረ አልፈታውም ማለች በቃ እና ዩቲዩብ መጀመር ባል ሁሉ የሚያስፈታ እንደሆነ አላውቅም። ዩቲዩብ መጀመር ባል ያስፈታ። እናቶች እንግዲህ ምንጊዜም እግዚአብሔር እድሜና ጤና ሀብስቶ ይስጥልን። እናቶቻችን ሁሌም ሰላም ይሁኑ። እንደምትመለከቱት የተወዳጁ እንዲሁም ደግሞ በሚዲያ ስራዎች ከሰላሳ 30 ዓመት በላይ ቆይቷል። የተለያዩ በጎ ስራዎችንም እየሰራ የሚገኘው የሰይፉ ፋንታውን እናት የምትመለከቷቸው ናቸው። እግዚአብሔር እድሜና ጤና ይስጣቸው። ሰላሙ አሉኝ። መልካም። አዎ በጣም ክብር ይገባዋል። ይሄ ፕሮግራም ቀደም ብሎ ተዘጋጅቶ ወይ ደግሞ ታስበው ነበረ፣ ከዛ ፖስት ፎንድ ተደርጎ ነው። ትናንትና እናከብራለን እንወዳለን ፕሮግራም ያሳዩበት ነው። በጣም ደስ ይላል። ይገባዋል። በዘመናችን ያየነው በጎ ሰው ከሱስ አለም ወደ ጥሩ ነገር የመጣው ከመጥፎ ወደ ጥሩ ነገር መጥቶ ሚዲያው ላይ ደግሞ በጣም ትልቅ ስራ የሰራ ሰው ነው። ክብር ይገባዋል፣ በጣም ክብር ይገባዋል። ሴፍሻ የወጣትን እድሜ ሳይገድብ ደግሞ የሁሉንም ሰው አኗኗር ያቅበታል። በጣም በእርግጥ ጋዜጠኛ ነው፣ ግን በስመ አብ በጣም አንደኛ ነው። በቃ ሴፉ ለእኔ ይገባዋል አሜሪካ እንደተሸለመ ታስታውሳላችሁ። ከዛ መልስ ነው ጓደኞቹ ደግሞ ቴንክዩ ብለው ያመሰገኑት በዚህ ፕሮግራም ላይ ነው። የእሱ ፕሮግራም ላይ የተነሱ ፎቶዎች፣ ቪዲዮዎች ደግሞ ይኸው። ዋው ቬሮኒካ ሚስቱ በጣም ደስ ይላል። የእውነት በጣም ይገባዋል በጣም ይገባዋል። አይዶን አላውቅም መስገን የማይፈልግ ሰው እንደሱ ማለትም እኔ እንጃ አላውቅም። ብዙ ሰዎች ይገልጹታል ብዬ አስባለሁ። ከዛ ውጭ አንዳንድ ኮመንቶች አይቻለሁ እና አሁንም ሴፉን የሚቃወሙ ሰዎች አይቼ በጣም ነው ያሳቀኝ። በተለይ እናቱና የእሱ ፎቶ ስር የተጻፈችው አንድ ኮመንት አለች ያየሁት። እግዚአብሔርም በጣም ነው ይገርመኝና ከሴት የበለጠ ነገረኛ ሴት እንደወለዱ ቢያቁማማ ብሎ ኮመንት የጻፈ ሰዋለና የልብን የሚያ ጥሩ ነው። እንደዚህ የምንልም ሰዎች ደግሞ ራሳችንን ወደ ውስጥ ብንመለከት

አለ ወይ ብትሉ እንደዚህ አይነት ታሪክ በጣም አለ አለ። በተለይ ፕሮዳክሽን ውስጥ አለ። በቃ አንድ ካሜራማን አለ፣ ትልቅ የኤንተርቴንመንት ቻናል ላይ የሚሰራ ካሜራ ማን አለና ጊዜ እየመጣ የሆነ ቦታ እንገናኛለን። ከወንዶች ጋር አያወራም ከሴቶች ፍሬንዶቻችን ጋር ግን ለሚስቱ መጥፎው ነገር በጣም ዴይሊ የሚያወራ ሰው እኔ በቃ እኔ አይዶን ነው ለዘላለም እንደገጠመኝ የማወራው ሰው እንደዚህ ነው እሱ የሚሰራበት መስሪያ ቤትም ከሆነች ሴት ጋር ሆነ ተሞዳምዶ ሌላ ነገር ታሪክ ጀምሮ ነው ያስገባት እና እዛ እሱ ሪኮመንዴሽን ነው የገባችው። እና እንደዚህ አይነት ሰዎች አሉ ፊልም ውስጥ፣ ፕሮዳክሽን ውስጥ፣ የተለያየ ሙያ ውስጥ ቢሮም ሊኖር ይችላል። እና አንተ መቼ ይሁን ቀልብ የሚታደለው የሚለውን ጥያቄ ለመጠየቅ ነው። ገጠመኝ ካላችሁ ይህንን ቪዲዮ የምትመለከቱት ደግሞ ኮመንት ተሸመኔ ነው ያለሁት ሻሸመኔ ብለው ነበር ያወረዱኝ። እኮ የት ነው የሚቆረጠው? ወደዛ እዚህ ኮቱ ሀና ቁምጣው ሺህ አራት መቶ ነው የገዛሁት። ማክ አይ ካመን ቋንቋ አንዱ ማህበረሰብ ጋር ሌላ ትርጉም አለው ማለት ነው። ሰዎች የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። ዘና ፈታ እንዳላችሁ በተስፋ አድርጋለሁ። ቪዲዮ ላይክ ካላረጋችሁ ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጉ፣ ሁለተኛ ቻናሌን ተከታተሉ። ኮመንት ላይ በማየት አጣይ በምርጥ ቪዲዮ እንገናኝ።